ሰላም እንደት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ብዙዎች ቴክስት እያየሁ ነው ምናምን ግን ልመልስ አልችልም። አሁን ቪዲዮ ራሱ መሰራው በመሀል እንዲህ በማርፍበት ሰዓት ነው ውስጥ አራት ሰዓት ብተኛ ነው እና በዛ ነው በጣም ይቅርታ የምጠይቁኝም። በእንትን ለመመለስ ሞክራለሁ። የቻልኩትንም ቴክስት እየመለስኩ ነው የምችለውን። እና ወደ ጉዳይ ስገባ ወደ ቱርኩ ሀሳብ ነው የምመለስ ነው እና የቱርኩ በጣም ሪስኪ ነው። ሪስክ አለው። ከዛ ከእንትን ካልን በኋላ ፓስፖርታችንን ጥለን ስልክ ሴም ባይኖሩ ይመረጣል። ሴምም ካለው በራሳችሁ መውጣት የለባችሁ። ከወጣችሁ ትያዛላችሁ፣ በምን መታወቂያ እንደወጣችሁ ማለት ስለዚህ፣ ወደ ሀገራችሁ ዲፖርት ትደረጋላችሁ። ብትያዙ ይህ እንደዚህ ለማምለጥ ስትሞክሩ ማለት ስለዚህ፣ ስልክ ባይኖር ይመከራል። ካለም በሌላ ሰው ሴም ማለት ስልክ ጥሩ ያስፈልጋቸዋል። ይሄ መንገዱን ትላላካላችሁ። እዛ ግሪክ ካለ ሰው ጋር እንዴት ላርግ ምናምን የሚባሉን ትወያዩበታላችሁ። እና እዛ ከእንትን ከማላታችሁ በፊት ደላሎች ናቸው፣ ደላሎች አሉ ወደ ግሪክ የሚያስመልጡ። መጀመሪያ በመኪና የሆነ ጫካ አቋርጡና ከዛ በኋላ ነው ጀልባ ላይ ይሄ በፊኛ የሚነፈው ጀልባ ማለት በሱ ነው። ለዛ ነው ሪስኪ ነው ያልኩት፣ መንገዱ ሳይሆን እሱን በደንብ እመጣበታለሁ። እና እነዛ ደላሎች አንድ ወንድና አንድ ሴት አሉ። እና እኔ በደንብ የሰሙት እስካሁን አብዛኛው ሰው ሲመጣ እንደሰማው ከሆነ ወንድና ሴት አሉ ነው። እና ወንድየው ሁለቱም እንትን ነው ብራችሁን ይመልሳሉ፣ ብትያዙ ይመልሳሉ። ሲሆን እንትን ትባላላችሁ ያስደግሟቸዋል እስከምታልፉ ድረስ ያስሞክሯቸዋል ማለት ነው። ይህን እድል እና ወንድ ወደ ሀገራችሁ ዲፖርት ብትደረጉ እንኳን ብሩን ይመልሷል። ሴታ ግን አይመለስም፣ ስለ እንትኑ ማለት ብሯቸው አይመለስም ማለት ነው። እና ወደ እንትኑ ስንመጣ በባስ እንትን ትሄዳላችሁ፣ በመኪና ወደ ጫካ ውስጥ አልፋላችሁ የሆነ ያክል መንገድ እና ብዙ ጊዜ ፖሊስ ከደረሰባቸው ማለት ፖሊስ ከደረሰባቸው ሹፌሮቹ ያመልጣሉ ምክንያቱም እነሱ ከታሰሩ ሰባት ዓመት ነው የሚታሰሩት ከተያዙ ማለት እናንተ ግን ትለቀቃላችሁ ወዲያው ምክንያቱም ምንም ዲፖርት እንዳትደረጉ ሀገራችሁን አይታወቅም እንትን ስለሌላችሁ ፓስፖርት ምናምን ስለሌላችሁ ሲም ምናምን ከወጣችሁ ያልኩ ለዚህ ነው ሲም ከወጣችሁ በፓስፖርታችሁ ስለሆነ የምታወጡት ተመልሳችሁ እንትን ትላላችሁ ማለት ነው ወደ ሀገራችሁ ትመለሳላችሁ

እና መስቶቱ ሲሰበራል አይሰበሩም የሚለውን ቼክ ጄክ ማድረግ እና እንደ ድንገት ፖሊስ እንኳን መጡ ከሆነ ማምለጥ ስላችሁ፣ ከመረሱ በፊት ፖሊሶቹ ማምለጥ ማለት እና እዛው ጫካ ውስጥ መደበቅ ለሆነ ያህል ሰዓት። ከዛ ወደ እንትን መመለስ ወደ ሆቴል፣ ወደ ያዛችሁት ሆቴል። እዛ ታክሲ አግኝታችሁ በታክሲ ምናምን እንዳትሞክሩት ይሄ ካመለጣችሁ በኋላ ታክሲ አሁን ካገኛችሁ እንደዚህ መንገደኛ ታክሲ ምንም የፈለገ ጥሩ ሰው ቢሆን ፖሊስ ጣቢያ ነው ይዟቸው ሄዶ ነው ይሰጣቸው። ስለዚህ ይህንን ተጠንቀቁ እና ትልቁ ደግሞ ሰው እያለቀበት ያለው ማለት እንትኑ ነው ጋር ይሄ የመርከቧ ጉዳይ ላይ ነው እና በጣም መወረድ ላይ በጣም ችግር አለ። በጣም ይሄ ሰው ራንደም ሊ ነው የሚወርደው ዝም ብሎ ማለት እና የሚወረድበት አይታወቅም። ራንደም ላይ ነው የሚያርፈው መርከቡ እና እንትኑ ስታርፉ ድንጋይ ነው የሚቀበላችሁ እና ብዙዎቹ እየሞቱ ያሉት ዘል ይወርዳሉ ምናምን እና ዘላችሁ ስትወርዱ ቀጥታ ነው የምትሞቱት። እንትን የሌለው ነው። ይሄ መውረጃው ጋር በጣም ጥንቃቄ ያስፈልጋል። አንዳንዱ ፖሊስ እንዳይዘኝ ብሎ በጣም ይቻኮራል። መቻኮር የለባችሁ ቀስ ብላችሁ አንዱንትን በአንዱ ስህተት ሙሉ ጀልባዋነች መከከል እንዳልኳችሁ፣ ቆይ ጀልባዋን ማስገባላችኋለሁ ፎቶዋን። እና በጣም ሪስክ ያለው አወራረዱ ላይ ነው እና ላንዲንግ ላይ ነው በጣም ትልቁ ችግር እየተፈጠረ ያለው በጣም ብዙ ሰው እያለቀበት ያለው። በጣም ልትጠነቀቁ የሚገባው እሱን ነው። ጀልባዋ ስትወርድ አሁን እንዲህ ከደረሳችሁ በኋላ መሬት ላይ ቀጥ ብላ አደለ መሄድ ያለባት ወደ ቡን ነው። ብዙ ጊዜ ጀልባዋ እንደዚህ ስትል ትጥቁ ማለት እንትን ማዕበልም አለ እና ከማዕበሉ እየተጋጨ ምን እያለ ጀልባ ትንቀሳቀሳለች። እና በዛ ሰት በምትወርዱበት ሰዓት ድንጋይ ላይ ማዕበሉ ምናምን ጀልባን እንትን ይላታል እና የአንድ ሰው ስህተት የሙሉ ጀልባ ነው ሊያጠፋ ይችላል። ስለዚህ በጣም ጥንቃቄ ልታደርጉ ይገባል። ጀልባ ወራር እና እኔ የቱርክን አልመክረም እውነት ለመናገር እንደኔ እኔ ብዙም ሪስክ እንትን የምሰራ ሰው አልነበርኩም። ሪስክን በጣም ፈራለሁ። ሰዎች ሕይወትን አሳልፎ እንትን ማለት ማለት ነው። ቤቶችን ብዙ የሚያመክሩ ይሄ ነው ያለው ነገር እና አንዳንድ ማወቅ የሚፈልጉት ነገር ኮሜንት ላይ ጻፉልኝ እነግራችኋለሁ። እሱን እሱ ነው እና እኔ አሁን ያን እኔ ከሮማውያን ወደ ወደ ንትን ወደ ሉክሰምበርግ በሚሄድበት ሰዓት በመኪና ነው የቀረውን ነገር አብሮ ያለው ይሄ እና እሱ ሪስክ አልነበረው ማለት ከሩማኒያ ወደ ሌላ ሀገር የሚሄድ በጣም ቻንሱ ዝቅተኛ ነው። እኔ ከእንደዛ ካለኩ በኋላ ጓደኛዬ እንትን ብሎ ነበር መቶ ነበር። እኔም ባመጣኝ ሰው ሳይሆን በሌላ ነው እነሷን የመጡ በጣም አሪፍ ስራ ነው የነሱ። ዴሊቨሪ ነው የኔ አንድ ሰው ውጭ ሀገር ሄድ የተገኘው መስራት ነዋል። እውነት የተገኘው መስራት ነው። አሁንም ቢሆን ስራ እንነቅም። ነገር ግን ያኛው በጣም ከባድ ነው አልኩት። እንዴት መሰላችሁ? ምንም የምታገኙት ነገር የለም በጣም ገጠር ውስጥ ነው የተወሰድኩት። ምንም ነገር የለም። ሊትራሊ ያለሁት እኔና አንድ ሁለት ልጆች ናቸው። እነሱም ፓኪስታኖች ናቸው እና ሶስታችን ምን ያለ ነው፣ አጥር ማጥር ነው። በጣም ሰፊ ካሊ ነው። በጣም ሲበዛ ምንም ነገር የለም። ከተማ መውጣት የለም ምናምን፣ በቃ አጥር ማጥር ነው። ከአስራ ሁለት ሰዓት እንነሳለን እስከ አስራ ሁለት ሰዓት ነው፣ አጥር ማጥር ነው፣ በቃ ስራው የነበረው እና በጣም ከብዶ ነበር። በጣም ከምለው በላይ እንደዚህ ከብዶኛ ያቅ። እግዚአብሔር ይመስገን እሷ ብርቱቶኛልና ዋናው በስደት ህይወት ላይ ፈጣሪ ነው በእውነት ፈጣሪ ነውና፣ በጣም ጸልዩ መንበሉ እና እሱን ነው የምላችሁ። እፎ ማሪያ እድሉን ያገኛችሁ ሰዎች ሞክሩ፣ እኔ በጣም ምክሮ ነው። ግን ስራው ምንድን ነው የሚለው ነው ስራው ምንድን ነው፣ እንደሚደርሳችሁ ስራ ይወሰናል እና ዝንብላችሁ ብራችሁን አትክፈሉ ለደላላ መጀመሪያ። ሁሉ ነገር ይምጣ፣ ፕሮሰሱ ካለቀ በኋላ ነው ብር መክፈል አለባችሁ። ሲጀመር ይህ ፕሮሰሱን ከማድረጋችሁ በፊት ደላለው እንደዚህ ስራ ሲባል ኤምባሲ ትገባላችሁ። ፈተና አለው። ፈተናው እንኳን ቢያልፍ ብታልፉ ማለት ዝም ብሎ ፈተናው አሳልፊያችኋለሁ እንኳን ቢላችሁ ደላለው፣ ፈተናው እንኳን ብታልፉ እንትን ይላክላቸዋል፣ በኢሜይላችሁ በምናምን ወይ ለእሱ ይህ ፈተናው እንዳለፋችሁና ለስራ እንደተመረጣችሁ ኢሜይል ይላክላችኋል። ስለዚህ እሱን ኢሜይል መየት አለባችሁ። ዝም ብላችሁ ብራችሁን ያነሳችሁ አትስጡ። እና ይሄ ነው የመፈልጉትን ነገር ጠይቁኝ። ቀጣይ ደግሞ ሌላ ሀገር ነገራችኋለሁ። አሁን በጣም ቢዚ ነኝ። እግዚአብሔር ከእናንተ ጋር ይሁን። በጣም ጸልዩ በቻላችሁት መጠን። ትልቁ ድርሻ የእግዚአብሔር ነው። እናንተ ታስባላችሁ፣ ምን ትላላችሁ፣ እግዚአብሔር ያሳካል። ጸልዩ። በጣም በጣም በጣም በጣም ጸሎት ነው የሚያስፈልገው የስደት ህይወት ላይ። እና በቃ አመሰግናለሁ ስላዳመጣችሁኝ እና በጣም ነው የማመሰግነው በአንድ ቀን ወደ 1000 ፎሎወር ደርሻለሁ። በጣም አመሰግናችኋለሁ። እኔም የምችል ሁሉ ልረዳችኋለሁ እና ቴክስት እመልስላችኋለሁ ወደ ላ ልመልስላችሁ ይችላሉ። በጣም ስራ ስለሚበዛብኝ ግን እመልስላችኋለሁ። ቴንክ ዩ